ሰበር ዜና፣ በሐይፋ የሚገኘው ትልቁ የእስራኤል የነዳጅ ማጣሪያ ከአገልግሎት ውጭ ሆኖ ስራ አቆመ። ሰላም እንደምንውላችኋል ውድ አዲስ ዜና ተመልካቾቼ፣ ቻናላችንን ሰብስክራይብ እንዲሁም የደውል ምልክቷን በመጫን ቤተሰብ እንድትሆኑ እጋብዛለሁ። በቀን ከሁለት መቶ ሺህ በርሜል በላይ ድፍድፍ ነዳጅ ዘይት የሚያጠራው በሐይፋ የሚገኘው ትልቁ የእስራኤል የነዳጅ ማጣሪያ እሁድ ምሽት በኢራን ባላስቲክ ሚሳይል መመታቱም ይታወሳል። እስራኤል በኢራን የሚገኙ ሁለት የነዳጅ ማጣሪያዎች ቅዳሜ ዕለት በቦምብ መደብደቧንም ተከትሎ እሁድ ምሽት ኢራን የሀይፋ የነዳጅ ማጣሪያም በባላስቲክ ሚሳይል መታለች። ማጣሪያው 60 ፐርሰንት የሚሆነውን ነዳጅ ለእስራኤል ያቀረበ የነበረ ቢሆንም ጥቃቱን ተከትሎ በደረሰበት ጉዳት ሙሉ ለሙሉ ስራ ማቆሙን ሮይተርስ ዘግቧል። ሌላ በኩል በኢራን ሚሳኤል ጉዳት ከደረሰባቸው ከተሞች አንዷ በሆነችው በሀይፋ በኢራን የሚሳኤል ጥቃት የወደሙ ቦታዎችን በመቅረጽ ላይ የነበሩ የቲአርቲ ጋዜጠኞች ተይዘው ካሜራቸው እንደተቀማ የዜና አገልግሎቱ አስታውቋል። ኢራን የእስራኤልን ሞሳድ ዋና መስሪያ ቤትን በሚሳኤል መምታቷ በተጨማሪም ተዘግበዋል። ኢራን የእስራኤልን የስለላ ድርጅት ሞሳድ ዋና መስሪያ ቤት በሚሳኤል መምታቷም የኢራን መንግስታዊ ሚዲያ የሆነው ታስኒም የዜና ወኪል ዘግበዋል። የዜና ወኪሉ የአገሪቱ አብዮታዊ ብሔራዊ ዘብ ዋቢ አድርጎ እንደዘግ ገበው የሞሳድ ቢሮውን በኢራን ሚሳኤሎች መመታቱንም ገልጸዋል። ታስኒም የሞሳድ መስሪያ ቤት ናቸው ያላቸውን ህንፃ በእሳት ተያይዞ የሚያሳዩ ፎቶዎችንም አጋርተዋል። የኢራን አብዮታዊ ብሔራዊ ዘብ ኤሮስፔስ ተዋጊዎች ከፍተኛ ውጤት ለማምጣት ባነጣጠረ ዘመቻ ምንም እንኳን ከፍተኛ የላቁ የመከላከያ ስርዓቶች ቢዘረጉም የወታደራዊ ስለላ ማዕከሉን መትተዋል ሲል የዜና ወኪሉ በቴሌግራም ገጹ ላይ አጋርተዋል። እስራኤል በሞሳድ ላይ ስለተፈጸመው የሚሳኤል ጥቃት እስካሁን የሰጠችው መግለጫ ባይኖርም ቢቢሲ እንደዘገበው ከሆነ የእስራኤል መንግስት በጣለባቸው እገዳዎች ምክንያት አንዳንድ በጥቃቱ ኢላማ የተደረጉ ስፍራዎችን በተመለከተ የአገሪቱ ሚዲያዎች ሊዘግቡ አይችሉም። በተያያዘ ዜና ዶናልድ ትራምፕ በማኅበራዊ ሚዲያ ገጻቸው ላይ አሁን በኢራን የአየር ክልል ላይ ሙሉ ቁጥጥር አለን ሲሉ ተናገሩ። ኢራን ጥሩ የአየር ክልሏን መከታተያና ሌሎች የመከላከያ መሳሪያዎች እንዲሁም ብዙ ነገር ነበራት፣ ነገር ግን አሜሪካ ከተሰራው በተጸነሰውም፣ እና ከተመረተው ዕቃ ጋር አይወዳደርም ሲሉ ነው የተሰሙት። ማንም ከአሜሪካ የተሻለ አድርጎ አይሰራምም ብለዋል። አሜሪካ ለረዥም ዓመታት ለእስራኤል ወታደራዊ ድጋፍና መሳሪያዎችን ስትሰጥ የቆየች ቢሆንም ከአርብ ጥቃት ወዲህ ጀምሮ እስራኤል በኢራን ላይ በፈጸመችው ጥቃት ዩናይትድ ስቴትስ እጇ እንደሌለበትም ስትገልጽ ቆይታለች። ዶናልድ ትራምፕ አክለውም በጠቅላይ መሪ እየተባሉ የሚጠሩት ግለሰብ የት እንደተደበቁ በትክክል እናውቃለን። እሱ ቀላል ኢላማ ነው፣ ግን እዚያ መሆናቸው መልካም ነው። እሱን አናወጠውም አንገድለውም፣ ቢያንስ አሁን። ነገር ግን ሚሳኤሎች በሰላማዊ ዜጎች ወይም በአሜሪካ ወታደሮች ላይ እንዲተኮሱ አንፈልግም። ትዕግስታችን እያለቀ ነው። በጉዳዩ ላይ ትኩረት ስለሰጣችሁ እናመሰግናለን በማለት ፖስት አድርገዋል። ኢራን ሁለት ጊዜ ልትገላይ ሞክራ ላይ ሲሉ የእስራኤሉ መሪ ቤንያሚን ኔታንያሁ ለኤቢሲ ቴሌቪዥን ተናገሩ። የመኝታ ቤቴን መስኮት በድሮን አጥቅተዋል። ፕሬዚዳንት ዶናልድ ትራምፕ ላይ የመግደል ሙከራ አድርገዋል ሲሉ ነው የተናገሩት።